ሁለተኛ ስሙ በደንብ ስለ ቅዳሴ፣ ጸበልን በደንብ አድርጋችሁ ስሙ። የቅዳሴ ጸበል የሚጠጣ ነው። አዎ፣ ቀላል የማይባል ሰው ሁለት ሲኒ ይዞ ነው የሚሄድ፣ አንዱን ሊጠጣው፣ አንዱን ሊያፈሰው። ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገሥታችን የሚያዘው አጥታ ነው የተረፈቿን ንቅብ ንጥብ ጣቢያን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይህም መስተካከል አለበት። ሁለት ሶስተኛ በቅዳሴ ጊዜ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛም ማንለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ፣ አትጠራጠሩ። ይኸውም የማንለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ፣ አንድ ምሳሌ እንኳ እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩና በደንብ አርጋችሁ መልሱ እስቲ። ስለ ነገሥታትና ስለ መኳንንት ስለ መንግሥት ባለሥልጣናት ጸልያችሁ ብታውቁ እጃችሁ ነውት። ብጸልው ራሱ ብንጸልይ ምንድን ምንል ይድፋቸው ነው እውነት እኮ ነው፣ ይድፋቸው ነው ምንት ብሎ ነገር ግን ቤተ ክርስቲያናት ስለ ነገሥታትና ስለ መኳንንት በእንተ ቅድስ ጸሎቷ ላይ ራሱ ትጸልይ ጠናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገሥታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተ ክርስቲያን ለሚገፏት እየጸለየች እኮ ነው። ይሄ ጸሎት እኛ ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውን ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችልም። ልጨምርላችሁ፣ ኪዳንም ላይ አትሽኑ። ልጨምርላችኋሉ ሰዓታቱም ላይ አትችሉ። ልጨምርላችሁ ማህሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማ ነው እንዴት እናውቀዋለን? የግላችንን ሥራ የምንሰራ ከሆነ ይሄ ሦስተኛው ማወቅ ያለብን ነገር ነው። በቅዳሴ ጊዜ ላይ የምን ጸሎት አይጸለይ በሉ እንጂ። አይዟችሁ፣ ባይዋጠላችሁም ቀስ እያለ ይወርዳል። አይዟችሁ። ሦስተኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም።